በጣም እየተናደድኩ ነው። እንዴት ነሽ ለምን አታውረ አስቸገረችኝ። ምን ይለኛል? እን በጣም ነ ሚያምረው እነዚህ ኮብሩኬና የምትባሉ ሰዎች ማለት ነው። ፎቶ ተነስተ ሸቃላ በጣም ያሳምራሉ።

እናንተ ቻናላቸው እኮ ቀዘቀዘ። ምን ይሻላል? እንደ ውሃ ለምን ውሃ ተጨምሪ? እንደሱ እንደሱ። ምን ይሰራሉ እነዚህ? እኮ አይሰሩም በደንብ ጥሩ ቢዶ አይሰሩም። ዝም ብሎ ይዛ ሶፋ ላይ ይተኛና እቺን ልጆቹን ህጻን አምጥቶ እነሱን ይሻሻሉኛ። ምን አገባን እኔ እነሱ

የሀይሚ ገና ማለት ነው መቶ አስር ነው ምናምን፣ የታየ ይህ ወይ የራሱ ቤት ማለት ነው ወይ ሀይሚ መግቢያ ካልሰራች፣ ወይ ብሮኬ ካልሰራ መቼም ቢሆን ሌላ ሰው መግቢያ ከሰራው ሀይሚ ቤት የሚሆን ብሮኬ ቤት መቼም ቢሆን አይንቀሳቀስም። ይሄ አውቁ መጀመሪያ አታውቁም እንደ ይሄ ወደፊት ሀምሳ ራሱ መታየቱን እኔ እንጂ በዚህ አስተያየት

ሌላ ሰው እነሱ ከሁለቱም ውጪ ሌላ ሰው ማየት አይፈልጉም። ሰው አሉ እነዚህ ጭማሪ እነዚህ ይሄ አሁን እየመጡትን ምን እንደሆነ የሚባሉ እነዚህ ህፃኖች ራሱ አይፈልጉም ሰው አሁን እነሱን ራሱ ረፍ ረፍ እያሉ ነው የሚፖስቱት። ለምን እንዲ ረፍ እያሉ እኮ ነው። እኔ ግራ ገባኝ። ምን አደረጉ እነዚህ እነሱ ፈልገው የሚያቅፉት ነገር በገዛ እጃቸው ሰው አጡ እኮ

ድራማ የምን ድራማ ነው? በእናትሽ፣ እንደዚህ አይነት ነገር አታወሪም አይደል እንትና፣ በእናትሽ አልፈልግም። እንደዚህ ነው ድራማ የሚጀምሩት ነው ያልኩሽ እኮ እና ድራማ ቢጀምሩ ቢሰራ ነው በማለት በደንብ እይታ ቢኖር ነው አይደል ምንም እኮ ሳኒ፣ አንቺ ስልኬ ሳኒ፣ ስልክሽ ነይ

አሁን ስሙ እንከባበር እያለ ነው። እንደውም ጊዜ እየሰጡን አይደለም ያሉ ነው የምትቀርድ አላችሁ። ይሄ ነገር እንከባበር እንዳሉ አረጣ አርጎ ማለት ነው ነው

ቅመማን በጣም ትወዳለች። ሀይ ፋሚሊዎች እንደት ናችሁ? ጨረቃ ፋሚሊዎች ዛሬ መጣሁት በጣም ማንም ያልጠበቀኝ አምሳት ነው